በሰይፉ በኢቢኤስ ፕሮግራም የተፈጸመ የሕግ ጥሰት እና ሊያስከትል የሚችለው የሕግ ተጠያቂነት እንደ እንደቆያችሁን ጠበቃ ሰብለ ሰፋ ነኝ። እንግዲህ እንደሚታወቀው ሰይፉ በኢቢስ በርካታ ሚሊዮኖች የሚከታተሉት እና የሚያዳምጡት ፕሮግራም ነው። በዛ ፕሮግራም ላይ በተለያየ ጊዜ የሚሰሩ ነገሮች ጥያቄ ሲያስነሱ ይስተዋላል። በዚህ ቪዲዮ ላነሳ የፈለግኩት አርቲስት ሳምሶን ቤቢንና ዳግማዊ ፀሐይን አስመልክቶ በመጨረሻ ሳምሶን ብቻውን ቀርቦ የተናገራቸውን ነገሮች የያዘ ፕሮግራምን አስመልክቶ ነው። በዛ ፕሮግራም ላይ የተደረገው ንግግር በአጠቃላይ በተቃራኒው በምናዳምጥበት በምንረዳበት ሰዓት አርቲስቱ ሲናገር የነበረው ነገር በቀጥታ አርቲስት ዳግማዊ ፀሐይን የሚመለከትና እኔ እንደዛ አይደለሁም፣ እኔ እንደዚህ ነኝ እያለ ልክ እሷ ግን እንደዛ ናት የሚል ትርጉም በሚሰጥ መልኩ በርካታ ፍሬ ነገሮችን አንስቶ የዳግማዊ ፀሐይን ግላዊነት መልካም ስምና ክብር ያጎደፈ ሊባል የሚችል ቢያንስ እነኛን ነገሮች በተመለከተ እውነት ናቸው እሷ እንደዛ ፈጽማለች እንኳን የሚባል ቢሆን በአግባቡ እሷም ተገኝታ የራሷን አመለካከት እና ፍላጎትና አቋም እንድታንጸባርቅ እድል ባልተሰጠበት ሁኔታ እሱ ብቻውን ቀርቦ እሱ ተበዳይ እሷ ደግሞ በዳይ መስላ እንድትቀርብ የተደረገበት እና በዚህም በርካታ ሚሊዮኖች እሷን በተመለከተ የተሳሳተ ሌላ የተዛባ አመለካከት እንዲይዙ ያደረገ ነው ይሄ ነገር ከመገናኛ